ይሄ ይሄ ነው። ይሄ ይሄ እንግዲህ እሷ መድኃኒት ነው፣ ወላሂ አሟታል እንደው እና በዚህ ምክንያት ታዲያ ብዙም ጥሩ እንትን አላሳለፍንም፣ እና ለዛ እንዴ ጤና እኮ ምንም የለውት ይሄ ይሄ ወርቄ ነው። ይሄ ይሄ ወርቄ ነው። ኩራሪት ምናምን ምን ምን ይላል? ምን ልም ዬ መፈአሰላሙ አለይኩም አራህመቱላ በረካቱህ። እንዴናች ተመካች ሰላም ናችሁ አማንናችሁ? የውል ሰላም ነው እንግዲህ ኢድን እንኳን አደረሳችሁ አላላችሁም። ወላይ አልተመቻቸልንም ነበረ እንኳን አደረሳችሁ ለተከበረው ለአረፋ በዓል እንኳን በሰላም አደረሳችሁ። እኛ ጋር አልሐምዱሊላ ያው ሰሜራ ታማቢ ነው ዶ ተወልደቀች ወዲ ጤና አታለች። ተመልከቱ፣ ይሄ ሁላ እንግዲህ መዳህንታ ነው። ወላሂ ይሄ ሁላ መምራችሁ ካርዱል ቀረ። ይሄው ካርዱል ሁሉ ነገር አንተ ሸክሚ እንደምታውቅ ይኸው ነው ነው። አይ ይሄ መድኃኒቱ ብዛት ተመለከቱ። ይህን ሁላ እንግዲህ ላሳቂያችሁ ወላይ ይህ እሷ መድኃኒት ነው የምትመለከቱት ማለት ነው። ይህ ነው እንግዲህ የማሳያችሁ። ይሄ ነው ነው አሟታል፣ እና በዚህ ምክንያት ታዲያ ብዙም ጥሩ እንትን አላሳለፍንም እና ለዛ ነው እንደምትመለከቱት ነው።

እንግዲህ ተመልከቷት። የሰው ልጅ ወላሂ እንደ ጤና እኮ ምንም የለውት። ይሄ ይሄ መርፌ ነው እንደ ምን እንደ ተመልከቱ። አይ ለዛሬ እንግዲህ እንኳን ለተከበረው ለአረፋ በዓል ደረሳችሁ። ያው ምቾታ አተን ነው፣ እንደዚህ ሆነን ነው ያው ተንኮል በእኔ ላይ ሰራች፣ ተዛ ወደዚህ ሰላም አልሰጣትም፣ ሰላም አልሰጣትም። እንደምታወት እኔን ማብራ ይዛይ እንትን እያለች ነው። የሚስት በሽታ ባልንም ይጎዳል፣ የባል በሽታ ሚስትን ይጎዳል። ያስተላፊእንዴ ምንው ያቸው እኛማ ቤታችንን ቀለም ቀባብ ትንፍ አድርገን ነበረ፣ አልተሳካም። ለበአል ሰርፕራይዝ እናረጋችኋለን ብለን ነበር። ያው አላህ በፈቀደው ነው የሚሆነው። የሁላ እኔም እንግዲህ መድኃኒት እሰኒያል አቅም ለማንኛውም ተመልካች ብዙ ምክንያት ነው እንዳይከፋችሁ ለማለት ነው እኛም እንግዲህ ይሄ ነው።